ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። በተለይ ከዝውውር ጉዳዮች ጋር የተያዙ ሰፊ ዘገባዎችን ነው እንደተለመደው ዛሬም ወደ እናንተም የምናደርሰው አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን ላይ እናነሳሳለን። ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆያለሁ። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወዛሬ ፕሮግራማችን የምናመራ ነው። ወደ ቀዳሚ ጉዳያችን እናምራ። ሁለቱ ፈራሚዎች በ60 ሚሊዮን ዩሮ በመጀመሪያው ክረምት ላይ ኤምሬትስ ሊደርሱ ይችላሉ ተብሏል። አርሰናል የሪያል ሶሴዳዱን አማካይ ማርቲን ዞቤሜንዲን ለማስፈረም ከፍተኛ ድርድር ላይ እንደሚገኙና ሌሎች ሁለተኛ ከፍተኛ ኢላማዎችም እንዳሉት ተዘግቧል። አርሰናል በማርቲን ዙቤሜንዲ የመሃል ሜዳውን ለማጠናከር ቢፈልጉም የአጥቂ ስፍራ ተጫዋቾችን ግን ቅድሚያ እየሰጡ ይመስላሉ። ኢ ኤስ ፒ ኤን እንዳስነበበው አርሰናል አዲስ አጥቂና አዲስ የመስመር አጥቂ ለመጨመር ከማርቲን ዙቤሜንዲ ዝውውር እኩል እንደሚፈልጉ ነው የተዘገበው። ሁለቱ ማለትም ጆርጂኒዮ እና ቶማስ ፓርቲ ምናልባት በክረምት ሊወጡ ይችላሉ ተብሎ ይጠበቃል። ምናልባት ቶማስ ፓርቲ ኮንትራቱን ሊያራዝም የሚችልበት እድልም እንዳለ ነው የሚገለጸው። ነገር ግን ማርቲን ዙበሜንዲ ለሚኬል አርቴታ ቡድን አስደሳችና ጠቃሚ ጭማሪም እንደሚሆን ነው በርካቶች የሚገምቱት። አሁንም በዚህ ክረምት በአርሰናል ውስጥ ከብዙ ጉዳዮች በላይ ፊት መስመሩን ማጠናከር እንደ አስቸኳይ ነው የሚመለከቱት። አርሰናል ተስፋ አስቆራጭ የውድድር ዘመንን ካሳለፈበት የፕሪምየር ሊግ ውድድር ዓመት በኋላም ትልቅ ዝውውር መስኮት ያስፈልገዋል። አርሰናል ከሁጎ ኤኬቴኬ እና ሌሎች አስደሳች እንግዲህ ባለተሰጥኦችም ጋር ስሙ ተገናኝተዋል። በካይ ሀቨርትስና በጋብርኤል ሄሱስ ላይ ማሻሻያዎች እንደሚያስፈልጋቸው ግልጽ ነው። አርሰናሎች በአመት እስከ 25 ጎሎችን የሚያስቆጠር የመሃል አጥቂ ለማግኘትም ፍላጎት እንዳላቸው ጭምር ነው እየተገለጸ የሚገኘው። አርሰናል እንዲሁ በቡካዮ ሳካም ለተወሰነ ጊዜ ከመጠን በላይ ጥገኛ ስለነበር እንደ ኒኮ ዊሊያምስ ያለ ሰው እንዲፈርምም ብዙ አማራጮች እንዲሰጣቸውም ይፈልጋሉ። ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ ጥሩ ተጫዋቾች ናቸው፣ ነገር ግን በበቂ ሁኔታ ወጥነት የሌላቸው ናቸው። ይህም እንግዲህ ሳካ በጣም ብዙ ጨዋታዎችን እንዲጫወትና ጫናዎች እንዲኖሩበትም አድርጓል። ይህም ደግሞ በውድድር ዘመኑ ከባድ ጉዳት እንዲያጋጥማቸው ምክንያት ሆኗል የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙት ሲሞኔ ኢንዛጊ ከአውሮፓ ጨዋታ በፊት እንግዲህ ቡድኑ በብዙ መንገዶች እየተጎዳ ነው ሲሉ ተናግረው እንደነበር ነው የሚታወሰው። የኢንተር ሚላን አለቃ ሲሞኔ ኢንዛጊ አሁን ላይ ለአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ መድረሳቸው ይታወሳል። ነገር ግን ከጨዋታው በፊት በአካልና በአእምሮ ድካም እየተሰቃየ መሆኑን ተናግረው ነበር። እንግዲህ የተለያዩ ነገሮችንም አንስተው ነበር። ኢንተር ሚላኖች የሶስትዮሽ ዋንጫ ክልማቸው ኤፕሪል 23 በኮፓ ኢታሊያ የግማሽ ፍጻሜ ጨዋታ ደርሶ መልስ አራት ለአንድ በሆነ ውጤት እንግዲህ በኤሲ ሚላን ከተሸነፉ በኋላ አሁን ላይ ክልማቸው ሴሪ ኤውንና ቻምፒየንስ ሊጉን በጣሊያን ሴሪኤ ደረጃ ሰንጠረዥ ሁለተኛ ደረጃ ላይ ተቀምጠዋል። እንዲሁ ደግሞ በቦሎኛና በሮማ በመሸነፋቸው ምክንያት ነው ይሄ ነገር የገጠማቸው እንጂ የሊጉ መሪ ነበሩ። ከኮፓ ኢታሊያ ሽንፈት በኋላ የኢንተር ሚላኑ አለቃ ሲሞኔ ኢንዛጊ ቡድናቸው ድካም ነገር ተሰምቶት እንደነበር ነው የሚናገሩት። እንግዲህ መቀጠል አለብን። አካላዊም ሆነ አእምሯዊ ድካሞች ነበሩብን። ከሁሉም የበለጠ ጠንካራ መሆን ግን አሁን ላይ ይኖርብናል። ይህ ጉዞ በጣም በብዙ ደስታዎች የሚሞላ ይሆናል። የኮፓ ኢታሊያን ብንሸነፍም ሴሪኤውን እና ቻምፒየንስ ሊጉን ግን ለማሸነፍ አሁንም በትልቁ እንፎካከራለን ብለዋል። ሰበብ ሊሆን አይችልም። እያንዳንዱ ቡድን ድካም ጋር እንግዲህ እየተገናኘ ነው ከሌሎች የበለጠ የተጨናነቀ መርሃ ግብሮችም ነበሩ። ነገር ግን በድጋሚ ሰበብ ማቅረብ አልፈልግም። ወደ መጨረሻው ክፍል እየደረስን ነው። ዋንጫዎችን ካላሸነፍን በቂ አይደለንም ማለት ነው። ስለዚህም ቡድኑ ከዚህ የተሻለ ነገር ሊነሳሳ ይገባል ሲልም ጭምር አሰልጣኝ ሲሞኔ ኢንዛጊ ይናገራሉ። ይህ በእንዲህ እንዳለ ባርሴሎናውን ከቻምፒየንስ ሊግ ፍጻሜ እንግዲህ ያስቀርተውታል። አሁን ላይ ከፓሪስ ሰን ጀርሜን ጋር የፍጻሜ ጨዋታቸውን በሚውኒክ እንግዲህ ጨዋታቸውን ያደርጋሉ ተብሎ ነው የሚጠበቀው። ሊሮይ ሳኔ አርሰናልን ለምን አልተቀላቀለም? ክሪስቲያን ፎልክ ሊሮይ ሳኔ በዚህ ክረምት በባየር ሚኒክ ለመቆየት ሲል ወደ አርሰናል የሚያደርገውን ዝውውር ውድቅ ለማድረግ የወሰነበት አንድ ቁልፍ ምክንያትን አብራርተዋል። ፉልክ ከባየር ሚኒክ ኢንሳይደር ጋር ባደረገው ዘገባ መሰረት ሳኔ ከአርሰናል ፍላጎት ነበረው፣ ነገር ግን በምትኩ በባየር ሚኒክ አዲስ ኮንትራትን ነው መፈራረም የፈለገው። በዚህ የውድድር ዘመን በሁሉም ውድድሮች 11 ጎሎችንና አምስት አሲስቶችን ያደረገው ልምድ ያለው ጀርመናዊ ኢንተርናሽናል አዲስ ውል ለመፈረም ባይስማማ ኖሮ በዚህ ክረምት ነጻ ወኪል ይሆን ነበር። ይህም ደግሞ ሳኔን ለአርሰናልና ለሌሎች ክለቦችም ጥሩ ፊርማ ያደርገው ነበር። ነገር ግን የቅድሞ ማንቸስተር ሲቲ ተጫዋች በአሊያን ዛሬና ለመቆየት የመረጠ ይመስላል። እንደ ክሪስቲያን ፎልክ ገለጻ ከሆነ ለዚህ አንደኛው ቁልፍ ምክንያት ሳኔ ከጥሩ ጓደኛው ጀማል ሙሴላ ጋር በአንድ ቡድን ውስጥ ለመቆየት ከፍተኛ ፍላጎት ያለው መሆኑ ነው። አርሰናል በእርግጠኝነት በዚህ ክረምት በአጥቂ መስመር ላይ ይጠናከራል። ነገር ግን አንዳንድ ደጋፊዎች ምናልባትም ሳኔ የሚፈርም እንደሆነ እየጠበቁ ነበር። እንደ ዘገባው ከሆነም ሳኔ ምናልባትም አሁን ላይ የአቅሙ ጫፍ ላይ ስለሆነና የሚኬል አርቴታ ቡድን ወደፊት የሚለዋወጥ ተጫዋች ሳይሆን ስለሚችል ከስተርሊንግ ዝውውር ጋርም ተመሳሳይ ሊሆን ይችል ነበር። አርሰናሎች ሊያተኩሩበት የሚገባው ልክ እንደ ሊያንድሮ ትሮሳርድ እና ጋብርኤል ማርቲኔሊ ካሉ ተጫዋቾች ጋር በ11ዱ ውስጥ ቦታ ለማግኘት የሚፎካከር ተጫዋችን ማምጣት እንደሆነ ነው እየተገለጸ የሚገኘው። የኤንዞ ማሬስካም የቸልሲ ወደፊት ቆይታ አስተማማኝ አይደለም። በስታንፈርድ ብሪጅ የመጀመሪያውን የውድድር ዘመን ወደ ማብቂያው ሲቃረብ የኤንዞ ማሬስካ የቸልሲ አሰልጣኝነት ቦታ አስተማማኝ አይደለም። ለጉዳዩ ቅርበት ያላቸው ምንጮች ከማሬስካ ጋር ለመቀጠል ወይም ደግሞ ላለመቀጠል በቸልሲ ውስጥ ባሉ ከፍተኛ ባለሥልጣናት መካከል መከፋፈል እንዳለ ነው ለከቼንዶ ኦፍሳይድ ያሳወቁት ጣሊያናዊ ታክቲሽያን ባለፈው ክረምት የቸልሲ አሰልጣኝ ሆነው የተረከቡ ሲሆን በሰሜዎቹ ቤትም ሁለት አይነት መልክ ያለው ቡድን ማሳየት ችለዋል። ምንም እንኳን ማሬስካ የአምስት ዓመታት ኮንትራት ቢፈራረምም አሁን ላይ ከቸልሲ ጋር ያለው ጊዜ ግን ሊቋረጥ ይችላል። የክለቡ ሰዎች አመቱን እንዴት እንደሚጠናቀቅም ለማየት እየጠበቁ ናቸው። ለቻምፒየንስ ሊግ መብቃቱና በዩሮፓ ኮንፈረንስ ሊግ ማሸነፉ ማሬስካ ሊረዳው ይችላል። ነገር ግን ከቼንዶፍሳይድ እንዳስነበበው አሰልጣኙ ስለ አጭዎቹ ስልቱ በጣም ቅር የተሰኙ የክለቡ ኃላፊዎች እንዳሉ ተዘግቧል። ኤንዞ ማሬስካ የቼልሲ አሰልጣኝ ሆኖ ከጀመረበት ጊዜ ጀምሮ እየታገለ ነው። ኤንዞ ማሬስካ በቀድሞ ክለቡ ሌስተር ቆይታው ያስደነቀ ሲሆን በዚህ የውድድር ዘመን በቼልሲ ጠንካራ አጀማመርን አድርጓል። አመቱ በቀጠለ ቁጥር ግን ቼልሲ ብዙ ወጥነት የሌለው እየሆነ መጥቷል። የቼልሲ የግንባታ ጊዜ ምን ያክል አዝጋሚ እንደሆነ ስጋቶችም እንዳሉ ተሰምተዋል። በኮከብ ተጫዋቾቻቸው ኮል ፓልመር በከፍተኛ ሁኔታ መውረድ አሰልጣኙ ላይ ጥያቄዎች እንዲነሱ ምክንያት እንደሆነ ነው እየተገለጸ የሚገኘው። ቼልሲ በጥሩ ደረጃ መጨረስ ካልቻለ ለኤንዞ ማሬስካ እውነተኛ አደጋ ሊኖር ይችላል። ቶድ ቦሁሊ ና በህዳድ ኤግባሊ በመደበኛነትም አሰልጣኞች ለማባረርም እንደማይፈሩ ይታወቃሉ። ቶማስ ቱሄል ክለቡን ከሮማን አብርሃሞቪች ሲገዙ በኃላፊነት ይመሩ ነበር። እናም ከዚያን ጊዜ ጀምሮ ግራሃም ፖተር፣ ፍራንክ ላምፓርድ ና ማውሪሲዮ ፖቼቲኖ በአዲሱ አስተዳደር ስር መጥተው የሄዱ አሰልጣኞች ናቸው። እንግሊዛዊው ተጫዋች በቸልሲ እየተፈለገ ነው። ቸልሲዎች የቦሪሲያ ዶርትመንዱን ጄሚ ባይኖ ጌቴንስን የማስፈረም ፍላጎት እንዳላቸው ተዘግቧል። የፕሪምየር ሊጉ ኃያል ክለብ በክረምቱ አጥቂ ክፍላቸውን ለማጠናከር ጓግተዋል። ቸልሲዎች የእንግሊዝ አንደር 21 ኮኮብን ለማስፈረምም ይፋዊ ያልሆኑ ግንኙነቶች መጀመራቸውን የተዘገበው ጄሚ ባይኖ ጌቴንስ በአሰልጣኝ ኒኮ ኮቫች ዘንድም ተቀባይነት ካጣ በኋላ እንግዲህ ከሲግናል ኤዱና ፓርክም ለመልቀቅ ስሙ ተያይዟል። የግራ ክንፍ ተጫዋች በቀድሞ አሰልጣኝ ኑሪ ሻሂን ስርም መደበኛ የጨዋታ ደቂቃዎችን ያገኝ ነበር። ነገር ግን ከቅርብ ሳምንታት ውስጥም የጨዋታ ጊዜው በእጅጉ ቀንሷል። የ20 ዓመቱ ወጣት በውድድር ዓመቱ የመጀመሪያ አጋማሽ የዶርትሙንድ አንጸባራቂ ኮከብ አንዱ ሲሆን በ23 ጨዋታዎችም 9 ግቦችንና 5 አሲስቶችን አድርጓል። ሆኖም ግን ከፈረንጆቹ አዲስ ዓመት መጀመሪያ ጀምሮ በበርካታ ጨዋታዎች ላይ ቢሰለፈም ማስቆጠር የቻለው 3 ጎሎችን ብቻ ነው። ቸልሲዎች የጄሚ ባይኖጌቴንስ አድናቂዎች ናቸው። አሁን ላይ ደግሞ ያለው ሁኔታ በቡንደስሊጋዊ እየተከታተሉት ይገኛሉ። ሰሚያዎቹ የቀድሞ የማንቸስተር ሲቲ አካዳሚ ኮኮብን ወደ ቡድናቸው ለመጨመር ፍላጎት እንዳላቸውና አሁን ላይ እያገኙት ያለው ገቢ ደግሞ በእጥፍ ለማሳደግም ተዘጋጅተዋል። ጄሚ ባይኖ ጌቴንስ በዶርትመንድ በአመት 3 ሚሊዮን ዩሮ እንደሚያገኝ የተዘገበ ሲሆን የምዕራብ ለንደኑ ቡድን ደግሞ በአመት 6 ሚሊዮን ዩሮ ሊከፍሉትም ተዘጋጅተዋል። በተጨማሪም ዶርትመንድ ለዝውውሩ እስከ 50 ሚሊዮን ዩሮ ለማግኘትም ፍላጎት አላቸው ነው የተባለው። ጄሚ ባይኖ ጌተንስ በአውሮፓ ውስጥ ከፍተኛ ደረጃ ከተሰጣቸው ወጣቶች አንዱ ሲሆን ለኤንዞ ማሬስካ ጥሩ ጭማሪ ሊሆንም ይችላል። በዋናነት በግራ ክንፍ የሚጫወተው ጄሚ ባይኖ ጌተንስ በቀኝ ክንፍ ወይም ደግሞ በመሃል አጥቂነትን መጫወት ይችላል። በተጨማሪም ደግሞ አርሰናል፣ ሊቨርፑል፣ ባርሴሎና እና ቶተንሃም ተጫዋቹን እየፈለጉት እንደሆነ ነው እየተገለጸም የሚገኘው። ኮል ፓልመርን ማስፈረም የሚፈልጉት ቡድኖች ሊቨርፑል እና ማንቸስተር ሲቲ ሁለቱም በመጪው ክረምት የዝውውር መስኮት የቼልሲውን ኮል ፓልመርን ለመውሰድ ይፈልጋሉ ሲል ጋዜጠኛ ሳይመን ፊሊፕስ ተናግሯል። ኮል ፓልመር በ2023 ማንቸስተር ሲቲን በ40 ሚሊዮን ፓውንድ ከለቀቀ በኋላ በፕሪሚየር ሊግ ውስጥ ካሉት ምርጥ ተጫዋቾች አንዱ እንደሆነ አስመስክሯል። ፓልመር ወደ ስታንፈርድ ብሪጅ ከመጣ ጀምሮ ለሰማያዊዎቹ በ65 የሊግ ጨዋታዎች 36 ጎሎችንና 20 አሲስቶችን አድርጓል። ጋዜጠኛ ሳይመን ፊሊፕስ ከ ክረምት የዝውውር መስኮት በፊት በምዕራብ ለንደኑ ቡድን ስለ እንግሊዛዊ ተጫዋቹ የወደፊት ሁኔታ መረጃዎችን እያወጣ ይገኛል። በነገራችን ላይ እሱን ይሸጡታል እያልቁኝ አይደለም። ማንቸስተር ሲቲ እና ሊቨርፑል በክረምቱ በኮል ፓልመር ዙሪያ ሲከታተሉ ቆይተዋል። ሲቲ በቅርቡ መደበኛ ግንኙነቶችን አድርገው ነበር። ተጫዋቹ ወደ ኢቲሃድ መመለስ ከባድ ቢሆንም ለመሞከር ግን ይፈልጋሉ። በሊቨርፑል ተመሳሳይ ነገር ነው ያለው። ነገር ግን ተጫዋቹ ቼልሲዎች በቀላሉ አይለቁትም ነው የሚባለው። የ22 ዓመቱ ኮል ፓልመር በዚህ ሲዘን ቸልሲ ለቻምፒየንስ ሊግ ካልበቃ አዲስ ክለብ ለመቀላቀል ሊወስን ይችላል። አሁን ያለው ውሉ በጁን 2033 ስለሚጠናቀቅ የተጋነነ ዋጋ ቸልሲዎች ሊለጥፉበት ይችላሉ። በክረምት ፓልመር ወደ ሊቨርፑል ለመሄድ ከመረጠ ከዶሚኒክ ሶቦዝ ላይ ቀደም ብሎ እንደ ቁልፍ ጀማሪም ይሆናል ተብሏል። እንዲሁም ደግሞ ለማንቸስተር ሲቲም ወሳኝ የመጀመሪያ ቡድን ጀማሪ ሆኖ ብቅ ይላል። ኬቨን ደብሮይና በዚህ ክረምት ሊለቅ ነው። በተጨማሪም የቀድሞ የቸልሲ ኮከብ የሊቨርፑል ዝውውር ኢላማ ፓልመር ወደ ነበረበት መመለስ ይችላል ብሏል። የቀድሞው የቸልሲ ተከላካይ ፍራንክ ሌቡፍ ተጫዋቹ ወደ ሊቨርፑል ቢሄድ ወደ ቀድሞ ብቃቱ ይመለሳል ነው ያለው። እኔ እንደማስበው የኮል ፓልመር ቅርጹ በእድሜው ላይ የሚገደብ ይመስለኛል። እሱ ገና ወጣት ነው። ፓልመር ጥሩ ያልሆነለት ጊዜ ይኖረዋል። ወደ ቸልሲ በመጣበት ጊዜ እንደዚህ ያለ ከፍተኛ ደረጃ ላይ ይደርሳል ብሎ ማንም የጠበቅ አልነበረም። በተለይም ፔፕ ጓርዲዮላ ፓልመር እንዲህ አቅም እንዳለው ቢያምን እንዲሄድ የማይፈቅድለትም ነበር። ከአንድ ዓመት ተኩል በኋላ ልዩ በሆነ ተጫዋች ፍላጎት መኖራቸው አያስገርምም ሲልም ጭምር ነው ሌቡፍ የተናገረው ማንቸስተር ዩናይትድ ተከላካዩን በዚህ ዓመት አያገኝም ለማንቸስተርነትን መጥፎ የሚመስለው ዜና በሩበን አሞሪም በኩል የተሰማ ሲሆን ዲዮጎ ዳሎ ምናልባት በቅርብ ጊዜ ላይመለስ እንደሚችል ነው እየተገለጸ የሚገኘው ከውድድር ዓመቱ ውጪ ይሆናል ሚሉ እንግዲህ በርካታ መላምቶች ቢኖሩም ሰሞኑን ግን ምናልባት ሊመለስ እንደሚችል የሚያሳዩ ፍንጮች እየወጡ ይገኛሉ ምናልባት እንግዲህ ዛሬ በዩሮፓ ሊጉ ማሸነፍ የሚችሉ ከሆነና አትሌቲክ ቢልባውን እንዲሁ ደግሞ ወደ ፍጻሜ ማለፋቸውን የሚያረጋግጡ ከሆነ በፋይናሉ ላይ ሊደርስ የሚችልበት እድል ይኖራል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ እንግዲህ በፕሪሚየር ሊጉ ሲጫወት ተከላካዩ እንግዲህ አልተሰለፈም ነበር እና ባለፉት ጥቂት ጨዋታዎች። ስለዚህም ሩበን አሞሪ ምናልባት በፍጻሜው ጨዋታ ላይ የመድረስ እድል ይኖረው ይሆን እንጂ በፕሪሚየር ሊጉ ላይ ድጋሚ ላንመለከተው እንችላለን ሲልም ጭምር ነው ሀሳቡን የሰጠው። አማድ ዲያሎና ማታያስ ደሊት ተመልሰው ነበር። አማዲያሎ ዲያሎ ተመልሶ አለማታያስ ደሊት በድጋሚ ጉዳት እንዳገረሸበት የሚያሳዩ ዘገባዎች እየወጡ ይገኛሉ። አይደን ሄቨንም እስካሁን ድረስ ወደ ሜዳ ያልተመለሰ ሌላኛው ተጫዋች እንደሆነ ነው የሚታወቀው። ማንቸስተር ዩናይትድ የዩሮፓ ሊግ ፋይናሊስት ለመሆን እንግዲህ ከጫፍ እንደደረሰና ዛሬ ነው እንግዲህ ሁሉ ነገር የሚወሰነው። በመጀመሪያው ዙር ሶስት ለዜሮ በሆነ ውጤት ስላሸነፉ ትልቅ አድቫንቴጅን ይዘው እዚህ ዛሬውን ጨዋታ ያደርጋሉ ተብሎ ነው የሚጠበቀው። ማንቸስተር ሲቲ ተጫዋቹን ከጉዳት መልስ ሊያገኝ ነው። የማንቸስተር ሲቲ ዋለቃ ፔፕ ጓርዲዮላ ሶስት ተጫዋቾቻቸውን አግኝተዋል። ጓርዲዮላ እንግዲህ ግብ ጠባቂ ኤደርሰን ሞራይሰን እንዲሁ ማግኘታቸው ይታወቃል። ከዛ በተጨማሪ ኤደርሰን ትንሽ ወደ ልምምድ እየተመለሰ ነው። ነገር ግን ለሚቀጥሉት ጨዋታዎች ዝግጁ እንደሚሆን አላውቅም፣ ስለዚህ የሚሆነውን እናያለን ብለዋል። በመቀጠል በሴፕቴምበር ወር ላይ ጉዳት ከደረሰበት በኋላ ለማንቸስተር ሲቲ ያልተጫወተው የባሎንዶር አሸናፊው ሮድሪ የአካል ብቃት እንቅስቃሴን እየሰራ ነው ነገር ግን ለመጫወት አልተፈቀደለትም እስካሁን ሲል ነው ጋርዲዮላ የተናገረው። እያንዳንዱ የስልጠና ክፍለ ጊዜም ከእኛ ጋር ይሰራል። እሱ ጥሩ ነው። መቼ እንደሚመለስ ግን አላውቅም። ሮድሪ መጫወት ይፈልጋል፣ ነገር ግን ዶክተሩ አረንጓዴ መብራት ተሰጥችዋለሁ ለሮድሪ ደቂቃዎችን መስጠትም አለበ እስኪለኝ እጠብቀዋለሁ በሮድሪ ጉዳይ ላይ በዶክተሮች መታመንም እፈልጋለሁ ብለዋል በመጨረሻም ፔፕ ጓርዲዮላ በኤርሊንግ ሀላንድ ላይም አውንታዊ ማሻሻያዎችን ሰጥቷል። የማጥቂ ወደ ቅርጹ እየተመለሰ መሆኑን የገለጸው እሱ ጥር ስሜት ይሰማዋል። ከዚህ በፊት መቼ እንደሆነ አላውቅም ነበር። የሃላንድ ጉዳት ምቹ ጉዳት አይደለም። በቁርጭምጭሚቱ ላይ ትንሽ ችግር አለበት። አሁን ደረጃ በደረጃ የተሻለ እየሆነ ነው። አሁንም እንግዲህ ከቡርኑ ጋር ልምምድ እየሰራ አይደለም ነገር ግን እንዴት እንደሚሰራ ግን እንመለከተዋለን ሲል ጭምር ነው ሀሳቡን የሰጠው። ጁሪያን ቲምበር የቡድን አጋሩን አመስግኗል። የአርሰናሉ ተከላካይ ጁሪያን ቲምበር የቡድን ጓደኛው ቤን ዋይት የተሻለ ተጫዋች እንዲሆን እንደረዳውን የተናገረው የኔዘርላንድ ኢንተርናሽናል በሚኬል አቴታ ስር በቀይ መስመር ቀዳሚ ምርጫ ሆኗል። ሆኖም ግን ስፔናዊው እንግዲህ በ2023/24 የውድድር ዘመን ወቅት ቤን ዋይት በዚህ ቦታ ላይ ዋና ተጫዋች አድርጎ መርጦታል። ያለፈው ሲዘን ቲምበር በአብዛኛው ወራት ጉዳት ደርሶበትም ነበር። ቲምበር ሲናገር ውስጣዊ ውድድር ማድረግ ጥሩ ነው እንደ ቤን ዋይት ካሉ ተጫዋቾች ጋር መፎካከር አስደሳች ነው። ቤን ዋይት ድንቅ ተጫዋች ነው። ዋይት በአርሰናል ወደ አዲስ ከፍታ እንዲሄድም ያደረገኝ ይመስለኛል። በአርሰናል ያለው የቦታ ፉክክር አስደሳች ነው። ቡድኑ በትልልቅ ተጫዋቾችም የተገነባ ነው። ቤን ዋይት ለሁሉም ሰው ምን ያክል ጥሩ እንደሆነና ለቡድናችን ምን ያክል አስፈላጊ እንደሆነ ያውቃል። ስለዚህም እንደዚህ አይነት ቡድን ላይ ደግሞ የቦታ ፉክክር ማድረግ ጥሩ ነገር ነው ብዬ አስባለሁ። በአርሰናል እንድደሰት ካደረጉኝ ተጫዋቾች ጋር መፎካከር ለኔ አስፈላጊው ነገር ነው። ጁሪያን ቲምበር በ2023 ክረምት ከአክስ በ40 ሚሊዮን ዩሮ ወደ አርሰናል የመጣ ሲሆን የዚያን ጊዜ ጀምሮ ለአርሰናሎች 49 ጨዋታዎችን አድርጎ ሁለት ጎሎችን እና አራት አሲስቶችን አድርጓል። ይህ በእንዲህ እንዳለ ቤን ዋይት በዚህ ዓመት በአካል ብቃት ችግሮች አጋጥመውታል። ይህም በቀኝ ተከላካይ ቦታ ላይ ሁለተኛ ምርጫ እንዲሆንም ነው ያደረገው። የአርሰናሉ ተከላካይ ጁሪያን ቲምበር የቡድን አጋሩ ማይልስ ሉዊስ ስኬሊንም አድንቋል። አክስ ስገባ ጥሩ ነበርኩኝ፣ ነገር ግን ማይልስ ሉዊስ ስኬሊ የተለየ ነገር ነው በዚህ እድሜው የሚሰራው ነገር የተለየ ሆኖ አግኝቸዋለሁ። እሱ ልዩ ነው። ከሜዳ ውጭም ጥሩ ነገሮች ያሉት ጥሩ ባህርያቶችም አሉት። ትሁት ነው። በሜዳው ላይም ደግሞ በጣም ጎበዝ ነው። ሉዊስ ስኬሊ በፕሪሚየር ሊግ 19 ጨዋታዎችንና 8 የቻምፒንስ ሊግ ጨዋታዎችን አድርጎ በእነዚህ ውድድሮች ላይ አንድ ጎልና ሁለት አሲስቶችን ማድረግ የቻለበትን አጋጣሚ ነው የተመለከት ነው። ሪያል ቤቲስ ለአንቶኒ የውሰት ጥያቄ ለማቅረብ በድጋሚ ዝግጁ ነው። ሪያል ቤቲስ አንቶኒ በሚቀጥለው የውድድር ዓመት በላሊጋው ክለብ ለመቆየት በማሰብ ከማንቸስተር ዩናይትድ ጋር አዲስ የዝውውር ንግግር ሊከፍቱ ነው። አንቶኒ ወደ ማንቸስተር ተመልሶ ለመምጣት ቢታገልም አንቶኒ ከዚህ በኋላ በማንቸስተር ቦታ እንደሌለው እርግጥ ነው። ብራዚላዊው ኢንተርናሽናል በሪያል ቤቲስ ሶስት ጎሎችን አስቆጥሮ በሁለት የላሊጋ አሲስቶችም የማኑኤል ፔሌግሪኒ ቡድንን እየጠቀመ ነው። ሪያል ቤቲስ በሚቀጥለው ወር ኮንፈረንስ ሊግን እንደሚያሸንፉ ተስፋ ያደርጋሉ። አንቶኒም የተስፋቸው ቁልፍ ይሆናል። የስፖርት ዳይሬክተሩ ማኑ ፋጃርዶ ክለቡ የቀድሞውን የአክስ ተጫዋች በሪያል ቤቲስ ወደፊት ለማስቀጠል ስምምነት ላይ እየሰራ መሆኑንም አረጋግጧል። ነገር ግን ድርድሩ በዚህ ደረጃ ላይ አልደረሰም። በግል ደረጃም አንቶኒን ማቆየት እፈልጋለሁ። አንቶኒ ወደ ሪያል ቤቲስ መምጣታችን የቡድኑ ስራ ውጤትን እንድናሳድግም አድርጎናል ብሏል። ምንም እንኳን ለተጫዋቹ ፊርማ የስፖርት ማኔጅመንቱ ተመስጋኝ ቢሆንም፣ በዚህ ፊርማ ላይ ግን ብዙ ሰዎች ተሳትፈዋል። አዲስ ፍላጎት አለም ነገር ግን አሁን ገና ነው። በአንቶኒ መደሰት ለመቀጠል የተቻለንን ሁሉ ለማድረግም በተለያየ መንገድ እንሞክራለን ያለው። ዳይሊ ቴሌግራፍ እንደዘገበው ከሆነ ሪያል ቤቲስ አሁንም ለ25 ዓመቱ ተጫዋች የዝውውር ሂሳብ የመክፈል አቅም የለውም። ማንቸስተር ዩናይትድ ወደ 45 ሚሊዮን ዩሮ ከአንቶኒ ዝውውር ይፈልጋሉ። ሪያል ቤቲስ ሌላ የውድድር ዘመን የሚቆይበት የውሰት ውልም ለማቅረብ ተዘጋጅተዋል። በ2026 ክረምት የግዢ አንቀጽንም ያካትታል ተብሎ ነው የሚጠበቀው። ኤንዞ ፈርናንዴዝ ወጣቱ አርጀንቲናዊ ኮኮብን አውድሷል። የቸልሲው የቻልሲው አማካይ ኤንዞ ፈርናንዴዝ ለአርጀንቲናዊ ኮኮብ ተጫዋች ፍራንኮ ማስቶንቶ ሲናገርም ተጫዋቹ በአውሮፓ ሀገር ኳስ ስኬታማ እንደሚሆን ፍንጭ ሰጥቷል። ማስታንቶ እንግዲህ በአሁኑ ወቅት በአርጀንቲና ፕሪሚየራ ዲቪዥን በሪቨር ፕሌት እየተጫወተ ነው። ተጫዋቹ ባለፈው አመት ወደ ዋናው ቡድን ያደገ ሲሆን ከዚያን ጊዜ ጀምሮ ቁልፍ ተጫዋችነቱን አጠናክሯል። በዚህ የውድድር ዘመን የ17 ዓመቱ አማካይ በ12 ጨዋታዎች ለሪቨር ፕሌት አምስት የጎል አስተዋጽኦዎችንም አድርጓል። እንደ ዘገባው ከሆነ ቸልሲ እና ማንቸስተር ዩናይትድ ካለፈው ክረምት ጀምሮ ተጫዋቹን እየተከታተሉት ነው። ሰሚያዎቹ ለታዳጊው ፊርማ ወደ ውድድር መግባታቸው የተዘገበ ሲሆን፣ ዩናይትድ ደግሞ ንግግር ሊጀምሩ ነው ተብሏል። ልክ እንደ ፍራንኮ ማስቶንቶ ሁሉ ኤንዞ ፈርናንዴዝም በሪቨር ፕሌት ደረጃ ያደገ ሲሆን ፈርናንዴዝ ከኢኤስፒኤን አርጀንቲና ጋር ባደረገው ቃለምልልስም ስለ ሀገሩ ልጅ የወደፊት እጣፈንታ እንዲሁ ተናግሯል እሱ በአውሮፓ የወደፊት ተስፋ እንዳለው ያሳየ ነው ብዙ ቡድኖች ሊያዩት ይችላሉ እሱ የማይታመን ተጫዋች ነው በጣም ጥሩ እየሰራ ነው ጥሩ ችሎታ ማሳይቷል ለኒያ ስቴት ደግሞ እሱ ለወደፊቱ ትልቅ ኮከብ ነው መልካሙን እመኝለታለሁ ሁሉንም ግቦች እንዲያሳካም ተስፋ አደርጋለሁ በብሔራዊ ቡድን ውስጥም ሊረዳን እንደምችል ተስፋ እናደርጋለን ብሏል ኤንዞ ፈርናንዴስ በ2022 ክረምት ሪቨር ፕሌትን ለቅቆ ወደ ቤኔፊካ ተቀላቀለ። በጥር 2023 ቼልሲን የተቀላቀለው በ121 ሚሊዮን ዩሮ ክፍያ ሲሆን ይህም እንግዲህ ወደ ፕሪምየር ሊግ ክለብ የተቀላቀለ በጣም ውዱ ተጫዋች ሆኗል። ኤንዞ በክረምቱ ከቼልሲ ጋር የሚለያይበት እድልም ሰፊ እየሆነ መጥቷል የሚሉ ዘገባዎች ይወጣሉ። ምክንያቱም ከሪያል ማድሪድ ጋር በጣም በትልቁ ስሙ እየተነሳ ነው። ነገር ግን ቼልሲዎች በቀላሉ ይህንን ተጫዋች አሳልፈው ይሰጣሉ ወይ? በጣም በትልቁ ጥያቄ የሚነሳበት ጉዳይ ነው። ኤልካይ ጎንደዋን የቡድን አጋሩን አሞካሽቷል። የማንቸስተር ሲቲው አማካይ ኤልካይ ጎንደዋን በኢቲያድ የሚደረገውን ቆይታ ሊያጠናቅቅ በቀረበበት ወቅት የቡድን አጋሩ ኬቨን ደብሮይናን አድንቋል። ቤልጅማዊው በክለቡ የማይረሳም 10 ዓመታትን አሳልፏል። በ2025 ክረምትም ከቮልስበርግ ከመጣ በኋላ የ33 ዓመቱ ደብሮይና በትውልዱ ካሉት ምርጥ አማካዮች መካከል አንደኛው በመሆን ስሙን አስጠርቷል። በሲቲ ቤት ባደረገው 417 ጨዋታዎች 107 ጎሎችንና 177 አሲስቶችንም አበርክቷል። በዚህ ሲዝን በ35 ጨዋታዎች 5 ግቦችንና ስምንት 8 አሲስቶችን ያደረገ ሲሆን ደብሮይና በጉዳት ምክንያት ብዙ መቸገረ በማሳየቱ ሲቲዎች በውድድር ዓመቱ መጨረሻ ላይ ያለውን ውልም አላራዘሙለትም። ሲቲ እንግዲህ በነበረው ጨዋታ ላይ እንግዲህ ኢልካይ ጎንደባን ስለ ደብሮይና ነው ሀሳቡን የሰጠው። እሱ መተክ የሌለው ነው። ማንም ዝም ብሎ መጥቶ ምትክ እንደማይሆን እናውቃለን። እርግጥ ነው በሆነ መንገድ በእሱ ቦታ ተጫዋቾች መጥተው ይሸፍናሉ። ክለቡ ሁሌም ግን ይህንን ያደርጋል። ኬቨን ደ ብሮይነ ለክለቡ ያደረገው ነገር ግን የማይታመን ነው። ለኔ በግሌ በማንቸስተር ሲቲ ታሪክ ከኬቨን ደ ብሮይን የተሻለ ተጫዋች የለም። ለረጅም ጊዜ ከእሱ ጋር ሜዳውን በመካፈሌ በጣም ደስተኛ ነበርኩኝ። ከሜዳው ውጭ ደግሞ ከእሱ ጋር ግንኙነት ነበረኝ። ስለዚህም እሱ እና ደግሞ ቤተሰቡን ማወቅ ትልቅ እድልም ነው ሲል ነው የተናገረው። ደብሮይና እንግዲህ በኤፍኤ ካፕ ሲያሸነፉ ጎል አስቆጥሮ አሲስትም አድርጓል። ኬቨን ደብሮይና በኤፍኤ ካፕ ዋንጫ ጥሩ ሪከርድም አለው። ከማንቸስተር ሲቲ ጋር በ10 የውድድር ዘመናት በ30 ጨዋታዎች የተሳተፈ ሲሆን ቤልጅየማዊ ኢንተርናሽናል 10 ጎሎችን እና 19 አሲስቶችን በእነዚህ በ30 ጨዋታዎች ላይ ማድረግ መቻሉ ነው የሚታወሰው። ቶትናም ወደ ፕሪምየር ሊጉ አሸናፊ አሰልጣኝ መዞርን አስቧል። ቶትናም ሆትስፐርስ ጆዜ ሞሪኒውን አሰልጣኝ አድርጎ ለመሾም አስደናቂ እንቅስቃሴን ለማድረግ እያጤነ ነው ሲል ፊጂያስ ዘግበዋል። በአንጌ ፖስት ኮግሉ ስር ደካማ የውድድር ዘመንን በማሳየታቸው ስፐርሶች የበለጠ ልምድ ያለውና የተረጋገጠ አሰልጣኝን ለማግኘት እየፈለጉ ነው። አሁንም ለቶትናም ከጆዜ ሞሪኒ የበለጠ ትልቅ አሰልጣኝ እጩ ያላቸው አይመስልም። የክለቡ ባለሥልጣናት የቡድኑን ተፎካካሪ ለመመለስም በማለም ይህንን ውሳኔ እንደሚያጤኑበት ተናግሯል። በቶትናም የፖስት ኮግሉ የቆይታ ጊዜም እያበቀ ይመስላል። ምንም እንኳን የመጀመሪያው ብሩ ተስፋ ቢኖረውም ቡድኑ እንግዲህ አሁን ላይ በፕሪሚየር ሊጉ ያለው አቋምና ከዋንጫ ውድድር ቀደም ብሎ መውጣቱ በክለቡ አመራሮች ላይ ስጋትን ፈጥሯል። ምንም እንኳን ስፐርስ በዘንድሮ የውድድር ዘመን ዋንጫ ለማሸነፍ አሁንም ተስፋ ቢኖራቸውም በዩሮፓ ሊጉ፣ ነገር ግን አሁንም ቢሆን እንግዲህ የቡድኑን አቅም ለማነቃቃት ቦርዱ ሊተኩ ከሚችሉ ተተኪዎችን በመገምገም ላይ ይገኛል። ጆዜ ሞሪኒዮ በቶትናም የቀድሞ ቆይታቸው እንግዲህ ጥሩ ነገሮችን ማምጣት አልቻሉም። ከዚህ ቀደም ከ2019 እስከ 2021 ቶትናምን ያስተዳደሩ የነበሩት ሞሪኒዮ በአሁኑ ሰዓት በቱርኩ ፌነርባቼ መሪነት ላይ ነው የሚገኙት። ከቶትናም ሆትስፐርስ ጋር የነበረው የቀድሞ ቆይታቸው የካራቦው ዋንጫ ፍጻሜን ለመጫወት ጥቂት ቀናት ሲቀሩት በድንገት ያበቃው ውሳኔው በደጋፊዎች ዘንድ አነጋጋሪ ሆኖ ቆይተዋል። ያለፈው የስልጣን ቆይታ ያለ ጊዜው ቢጠናቀቅም የሞሪኒሆ ልምድና የስኬት ታሪክም ለዚህ ሚና አስገዳጅ እጩ አድርጓቸዋል። በውይይቶች ውስጥ የሞሪኒዮ ስም ጎልቶ የሚታይ ቢሆንም ቶተንሃም ሌሎች የአመራር አማራጮችን በማሰስ ላይ ናቸው። እንደ ብሬንትፎርዱ አለቃ ቶማስ ፍራንክ፣ የፉልሃሙ ማርኮ ሲልቫ ና የቦርን መዟንዶኒ ኢራኦላ ያሉ እጮችም ከክለቡ ጋር ስማቸው እየተገናኙ የሚገኙ አሰልጣኞች ናቸው። አርሰናል የቼልሲውን ኮከብ ዝውውር ግምት ውስጥ አስገብቷል። አርሰናል የቼልሲውን የፊት መስመር ተጫዋች ክሪስቶፈር ኢንኩንኩን ለማስፈረም ሀሳቡ አላቸው ተብሏል። ፈረንሳዊው ኢንተርናሽናል በስታንፈርድ ብሪጅ የወደፊት ቆይታው እያሰላሰለው እንደሚገኝና እንደሚለቅም ነው አርኤምሲ ስፖርት የዘገበው። በ2023 ከአረቢ ለብዚሽ በ52 ሚሊዮን ፓውንድ ቼልሲን የተቀላቀለው ኢንኩንኩ ቋሚ መሰለፍ ድልን ለማግኘት ተቸግሯል። አሰልጣኙ ሚኬል አርቴታ እንግዲህ አሰልጣኙ እንግዲህ ሚኬል አርቴታ በፊት መስመር ላይ የተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋቾችን እንደሚፈልግ ነው እየተዘገበ ያለው። ኢንኮንኩ በመሃል አጥቂነት ወይም በክንፍም የመጫወት ብቃቱ ማራኪ ያደርገዋል። አርሰናሎች በጥር የዝውውር መስኮት ፈረንሳዊውን ለማዛወር ፈልገው ነበር፣ ነገር ግን ዝውውሩ እውን መሆን አልቻለም። ለቡድኑ አዳዲስ አጥቂዎችን እየፈለገ የሚገኘው አርቴታ በቸልሲ አጥቂ ላይም ፍላጎቱ እንደገና ሊያደስ ይችላል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። አርሰናሎች ከስፖርቲንግ ሊዝበን አጥቂ ቪክተር ዮከርሽ ጋር ተገናኝተዋል። እንዲሁም ደግሞ የጎል ማስቆጠር ጉዳዮቻቸውን መፍታት የሚችልና ከፕሪሚየር ሊጉ የዋንጫ ውድድር ላይም ተጽዕኖ መፍጠር የሚችል ተጫዋች ተደርጎ ይታያል። በአንጻሩ ባየር ሚኒክ በቡንደስሊጋው ከቆየበት ጊዜ አንስቶ በክሪስቶፈር ኢንኩንኩ ላይ የረጅም ጊዜ ፍላጎት አላቸው። የጀርመኑ ሻምፒዮናዎች የቸልሲውን አጥቂ ለማስፈረም በሚደረገው ውድድር ከአርሰናሎች ጋርም ፉክክር ሊያደርጉ ይችላሉ። ሆኖም ግን ስምምነቱ ፋይናንስ ላይ ብቻ የተመካ ነው፣ ለቡንደስ ሊጋው ግዙፍ ቡድን ትልቅ ትርጉም የሚሰጠው ይመስላል። ቸልሲ ኢንኩንኩን ጋር እንግዲህ ለመለየት ያለው ፍላጎት የኢፕስዊች ታውኑ ሊያም ዴላፕን ለማስፈረም ያለው ተጽዕኖ ሊኖረው ይችላል ተብሎ ነው የሚጠበቀው። ሰሚያዎቹ ሊያም ዴላፕን እንደ ተተኪ ኢላማ እንዳደረጉት ተዘግቧል። ሊያም ዴላፕ 30 ሚሊየን ፓውንድ የመልቀቂያ ዋጋ እንዳለውም ነው የተገለጸም። አሁን ላይ የሚገኘው የሌስተር ሲቲ ቁልፍ ተጫዋች በዚህ ክረምት እንዲለቅ ተነግሮታል። የሌስተር ሲቲው ግብ ጠባቂ ማርስ ሄር መስማን በውድድር አመቱ መጨረሻ ከክለቡ ሊለቅ እንደሚችል ተነግሯል። የቀድሞው የዴንማርክ ኢንተርናሽናል ብሪያን ላውድሮፕም የ24 አመቱ ግብ ጠባቂ በውድድር አመቱ መጨረሻ ሌስተር ሲቲን እንዲለቅ አሳስቦታል። ሌስተር ሲቲ ወደ ሻምፒዮንሺፕ ወርዷል። እናም ላውድሮፕ ሄርመስማን በቻምፒዮንሺፑ ቡድን በጣም ጥሩ እንደሆነ ያምናል። ለሻምፒዮንሺፕ ቡድን በጣም ጥሩ መሆኑን አረጋግጧል። በእኔ እምነት ከሌስተር ሲቲ ጋር መቀጠል የለበትም። በሻምፒዮንሺፕ ውስጥም እንግዲህ ቢጫወት ከዚህ በላይ ለእድገቱም ሆነ ለዴንማርክ ብሔራዊ ቡድንም የመጫወት እድል እንደማይሰጡ አስባለሁ። በዚህ በክረምትም ሌስተርን ይለቃል ብዬ እጠብቃለሁ ሲኔ የተናገረው። የ24 አራት ዓመቱ ተጫዋች በዚህ ውድድር ዘመን ለሌስተር ሲቲ ከፍተኛ ብቃትን እንዳሳየ ምንም ጥርጥር የለውም። እናም የትኛውም ክለብ ደግሞ በክረምት ውስጥ ቢመጣለት ማየት አስደሳች ይሆናል። ግብ ጠባቂው በከፍተኛ ደረጃ መወዳደር ይፈልጋል። ለሄርመስማን በፕሪምየር ሊግ መጫወትም ለሱ ተስማሚ ነው። ይህ በእንዲህ እንዳለ ሌስተር ሲቲ በሚቀጥለው የውድድር ዘመን በጠንካራ ሁኔታ ወደ ሊጉ ለመመለስም ተስፋ ያደርጋሉ። እንደገና በከፍተኛ ደረጃ ለመፎካከርም ቁልፍ ተጫዋቾቻቸውን ማቆየትም ይፈልጋሉ። የአራት ዓመቱ ግብ ጠባቂ ከዚህ የውድድር ዘመን ባለፈ በክረምቱ እንደሚቆይም ማሳመን ይችሉ እንደሆነ የሚጠበቅ ጉዳይ ነው። ሄርመስ ማን በፕሪምየር ሊጉ ከታላላቅ ክለቦችም የመጫወት ብቃት እንዳለው ምንም ጥርጥር የለውም። በክረምቱ ወቅትም የበርካታ የፕሪምየር ሊግ ክለቦችን ግብ ጠባቂዎች ሊመለከቱ ይችላሉ። ለዴንማርክ ግብ ጠባቂ የፈላጊ ክለቦቹ እጥረት ሊኖር አይችልም። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታውን እንዴት እንደሚሆንም መታየት ይኖርበታል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁም ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘውም ነው በአክብሮት